ሉሊት የአባቷን መሰበር ሰምታ በጣም አዝናለች። ዳዊት የሮዛ መደብደብ የእኔ ጥፋት ነው ብሎ ራሱን ተወቃሽ አድርጓል። ሮዛ የኔስ ቪክተሩን መሞት ሰምታለች፣ በጣም ደንግጣለች። ባንቴኑ ሮዛን አንቋታል። ቆመ፣ አትሄድም፣ አይ፣ አንበሳ ቢሞትም አያረጅም። ስለዚህ እኔ ጀግና ነኝ፣ እኔ ባንቴኑ ነኝ። እኔ ታሚ እንኳን አይንለቅሽም። ደግሞ ቆሚ፣ እሄዳለሁ እያለ እየዛተባት ይገኛል። ሉሊት ወደ ጸሎት ራሷን አተኩራለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የሀያ ቻናል የቤተሰቦች በሀገርም በውጭም ያላችሁ በያላችሁበት የዓለም ዙሪያ ሰላማችሁ ብዝት ትርፍርፍ ይበልልኝ። ሙስሊም ወገኖችም ሰላም ብያለው። ዛሬም እንደተለመደው ትንሿ ሙሽራ ተከታታይ ድራማን ይዤላችሁ መጥቻለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ሀሳብ አስተያየት ካላችሁ ደግሞ ኮመንት ላይ ጻፉልኝ። ነባሮች ቪዲዮን በላይክ ጀምሩ፣ የምታበረታቱ ሁላችሁንም ክብር ይስጥልኝ። ያልኩ ቀጥታ ወደ ቪዲዮ እንሄዳለን። ያው ቅድም መግቢያ ላይ እንዳልኳችሁ እንግዲህ ሮዛ ዳዊት እንግዲህ ነገሮች ተሳክተውለት በደስታ እያበደ እየፈነጠዘ እያለ ሉሊትና ባንቴኑ መስማት አለባቸው ብሎ የምስራቱን ለእነሱ ሊያበስር ሲሄድ እሷ ስልክ ትደውላለች። ስልክ ስትደውል እንግዲህ ከባልደረቧ ከእሷ ጋር ተንኮል ከሚሰራው ጋር በአንተና በባልሽ ምክንያት ኢንስፔክተሩ ሞቷል፣ የዚህ ምስራ ደግሞ የዚህ ተጠያቂ ደግሞ ባልሽ ነው ሲላት፣ ኢንስፔክተሩን መሞቱን ስሰማ በጣም ትደነግጣለች። ምክንያቱም ነገሮች እንዳይሳካ ሲረዳትና ሲያግዛት የነበረው እሱ ስለነበረ የዲፍ ቅዱ ተሳክቶለት ደስታውን እንግዲህ ስማት ነበረ ለነ ሉሊት ሊነግር እየሄደው። ከዛ እሷም እንግዲህ መጣሁ ብላ ወደ ውጭ ለባብሳ ትወጣለች። ከዛ ስትወጣ ለማንም ለሉሊት ብቻ ነበር የተናገረችው። በቃ በደስታ ሆን ብጨፍር ሰው ምን ይለኛል ብዬ እንኳን አልፈራም። ባንቴኑና ሉሊት እንኳን ደስ ያለ። ግን እኮ ይሄንን ነገር እኛም ማድረግ እንችላለን። አዎ እንችላለን ሉሊትዬ። ነገር ግን አንድ ሳይባል ሁለት አይባልም። ስለዚህ እነሱ መቱ ጎበኙ ማለት በጣም ብዙ ነገር ብዙ ጥቅም እናገኛለን። ስለዚህ ጉዟችን ወደፊት ነው እያለ እያወሩ ቆይ እንደ ዛሬማ እዚህ ቤት ሰረፍሬት ነው የምናደርገው። ባብት ንብለን ደስታችን ማክበር አለብን። ሮዛ ሲጣራ እንዲህ ሮዛ እኮ መጣው ብላ ወጣች ትለዋለች። እሱም እንግዲህ ወዴት ቆየች ብሎ ስልኩ ሊደውል ሲል ሮዛ እንግዲህ ተደብድባ ፊቷ ተመላልጦ አፍንጫዋ ተጎድቶ ትመጣና በር ላይ ትወድቃለች። እነሱም በድንጋጤ እንግዲህ ሐኪም ቤት ምናም ወስዷት እርዳታ ከተደረገላት በኋላ መኝታ ቤት ትተኛለች። ከዛ እንግዲህ ዳዊት ማን እንደጎዳት ማን እንዲህ እንዳደረጋት ሲጠይቃት በጣም ትናደዳለች ማለት ነው። ከዛ ጥሏት ይወጣል። ሉሊትም ተመስገን በጣም ጨንቁ የነበረ ሮዛ፣ ምኑን የጨነቀሽ የኔ እንደዚህ ሆን? አዎ እግዚአብሔር ፈጣሪ ሁሉን አስተካክሎ ሌላ ድር ሰጠሽ። እግዚአብሔር ማመስገን ያለብሽ ምክንያቱም አይኖችሽ እንደተከደኑ አልቀሩም፣ አይኖችሽን ገልጠሻል። ስለዚህ ሂጂ አንቺ ሴጣን። ከዚህ ደግሞ ጭራሽ ልታስተምረኝ ትሞክራለች። ውጭልኝ፣ ውጭልኝ ብላ ሉሊትን ታስወጣታለች። ከዛ እንግዲህ ለማጥናት ስትሞክር ምንም ሀሳቧ ተሰብስቦ ሉሊት ማጥናት አልቻለችም። እንግዲህ ያው ወደ እናቷ ትደውላለች። እናቷ ጋራም ትደውልና ሰላም ታ ከተለዋወጡ በኋላ አበባዬ፣ አባትሽ እኮ ባለፈው አንቺ ጠፋሽ ጊዜ ተደናግጡ ሲነሳ ተሰብሮብኝ መከራ ሲቀየን እያየንስ ለምን አነገርሽኝም? እናቴ ለምን ናፍቃችሁኛል እኮ ባንቺ ቅፍ መሆን አምሮኛል እማዬ፣ በቃ መምጣት አለብኝ ስትላት፣ አይ ልጄ፣ መምጣት የለብሽም አባትሽን የሚያሾውን ታቂው የለህ። ስትላት አው አውቀዋለሁ ምናውስ ስትላት እሱም እንግዲህ በአቶ ተሰማ ነው። ማነሱም በሱ ተጉርቶ እሱ ራሱ እርዳታ እየተደረገለት ነው። ያ ሰውዬ መቼም ሊፈታ እና ሊለቀን አልቻለም። ስለዚህ እንዳትመጭ አበበይ፣ አንቺ እንደዚሁ ድምጽሽን ከሰማው ይበቃኛል። በእንግዲህ እንግዲህ እናትየዋ በደንብ ታጥናናታለች። ከዛ እንግዲህ እበር ላይ ቁጭ ብላ ተቀምጣ እያለ ዳዊት ከውጭ ሲመጣ ቆም ብሎ አስተውሎ ያያታል። እሷ እንግዲህ ቀና ብላ ታያለች። እንዴ ወንድሜ፣ ምን ነው አየህ ሲለው፣ ታውቂያለሽ፣ ፈገግታሽ ሁሉ ነገርሽ ከውስጥ የመነጨ ሲሆን ደስ ይላል። ግን ወንድሜ፣ መቼ ነው ከልብ የምስቀው? አባቴ እንደተሰበረ እሞ፣ ስለዚህ ቤተሰቦቼ ደስታቸውን ያጡት በእኔ ምክንያት ነው። ደስታቸውንም መመለስ ያለብኝ እኔ ነኝ እኮ። እንዴት አድርገሽ ሲላት፣ አቶ አቶ ስትል ገና ዴቭ በድንጋጤ ይደነግጣል። አቶ ተሰማን አግብቼ ስትለው በጣም ይደነግጣል። በፍጹም ይሄንን አውሬ የማታገቢ በተአምር አይሆንም። ነገ እኮ ሌላ ቀን ነው። ነገ ከልባችን በደንብ እንስቃለን። ሉሊቴ አይዞሽ ያልፋልኮ ያንቺ የሚያምርብሽ ከልብሽ ስትስቂ ነገን፣ ስትሰንቂ ነገን ስታስቢ ነው። ስለዚህ እያንዳንዱ ነገር አልፎ በደስታ ትስቅያለሽ በደስታ እንስቃለን። ይህንን ሀሳብ ይሄን ትልካሽ ሀሳብ ከልብሽ አውጪው። በፍጹም ድጋሜ እንዳታወሩ። ሌላ አማራጭ የለም እኮ ቤተሰቦች የተሰቃዩ አባት የተሰቃይ በእኔ ምክንያት ነው ደግሞ ይሄ ሁሉ የሆነው ትላት። ታስተካክዋለሽ እርግጠኛ ነኝ፣ እመኝ ታስተካክዋለሽ ይላታል። እሷም እንግዲህ በሱ የማጥናኛ ቃል ትዝናናና ደገፍ ብሎ እንድታቀፋት ትላለች በአንቴን። እንግዲህ ያው አሁንም መራመድ አልቻለም ሮዛ። እያመጣች እንግዲህ ታበሽቀዋለች። ሰውም እንግዲህ ለዴቭ እነግረዋለሁ። ከዚህ በኋላ ድብብቆሽ ይበቃኛል። ስለዚህ እያንዳንዱን ነገር ለዴቭ እነግረዋለሁ። በፊት አንሺ ንገሯ። ቆይ፣ አንቺ በምን ተማምነሽ ነው እንድነግረው? ስነግረው ፍርሃት ድንጋጤ የማይታይብሽ? ምክንያቱም መፍራት ስለሌለብኝ አንተ ለዴቭ የሮዛ የቀድሞ ባል እንደሆንክ ቢሰማ ምን የሚፈጠር ይመስላል? ባክ፣ ቆም ብለ አስብ እንጂ አንተን ለማሳከብ ከብዙ ነርሶች ከብዙ ሐኪሞች ጋር እየተነጋገረ ነው። ስለዚህ አወቶ ጎዳና ላይ ነው የሚጥል። ጎዳና ላይ ጥሎ ደግሞ በስብሰ የትም ትሞት አለ። እያንዳንዱን ነገር አይለቅም። ዴቭ ደግሞ እንዲህ እንደምታየው አይደለም። ስለዚህ አውቶ መንቅሮ ይጥላል። ከፈለግ፣ ንገረው አታደርገውም። ባንቴኑ አድርገዋለሁ እነግረዋለሁ። ስልኩን ብድግ ሲያደርግ ሮዛ ከባንቴኑ ላይ ስልኩን ትነቅጠዋለች። እሱም ሮዛ ሮዛ፣ እነሳለው እንዲሆኛ አልቀርም፣ የተነሳው ጊዜ ግን አለቅሽም ትላት። እሷም እንግዲህ በጆሮዋ ጠጋ ብላ ልታወራው ስትል እሱ ቶሎ ብሎ አንገቷን እንቅ ያደርጋታል። መተንፈስ እስከሚያቀታ ድረስ ያሳየቃያታል። አየሽ ጀግና ቢጎዳም ቢታመምም ሁል ጊዜም ጀግና ነው፣ ስለዚህ ጠብቂ አልለቅሽም ይላታል። አየሽ እኛ የዛኔ ክፉ ሆነን ዛሬ ክፉዋ ያደረግንባቸው ሰዎች ለእኔ ፍቅር እየሰጡኝ ነው፣ እያንዳንዱ ነገር ከስር ስሬ እያሉ እየተንከባከቡኝ ነው ይላታል። ከዛ እንግዲህ ዴቭም ለባንቴኑ የሮዛ ምንም አይነት ስህተት የለባትም ሮዛ ኮ ትናገራለች፣ ትጫወታለች ሆዷ ባዶ ነው ሲለው ራሴ ነኝ ለዚህ ነገር ተጠያቂ። እኔ በእኔ ምክንያት ነው አልጠበኳትም እያለ ሲጸጸት በአንቴኑ ለዳዊት አይኑን